ሻማ አከም ጆርታ እና ጋር ቴሰኒ እንጀራ ጋር ለታዋቂ አየው ነሞኒ ቶኮ ቶኮ ፎቶ ቀነኔ ወቀው ለፉሽ ያማሩና አኔ ፖስት ጉድ ጀራ ዲምታኒ ፎቶ ጉድፈች ምናምን እኔ ፎሎዬ ማሳደግ ሶስት የለብኝም እግዚአብሔር ይመስገን። ማሳደግ ብፈልግ ኖሮ የተለያየ ኮቶ ኮቶት እየፖስትኩኝ ማሳደግ ይችላለሁ፣ ፎሎዬን ማለት ነው። ገባሽ አዳሚ ማለት ነው። ዝም ብላችሁ አትቀባጥሩ። እኔ ባለፈው ሳምንት ያሳለፍኩት ለሆነ ነው የማውቀው። እኔ እንደዚያ እንደዚህ አልጠበቅኩም። ኦኬ ከመወዳቸው ሰዎች መካከል አንዷ ናት። ለእኔ ቀነኔ በጣም ስነ ስርዓት ያላት ልጅ ናት ምናምን እንደዚ። ሞቷን አይደለም እኔ እውነቱ ላ አልመሰለኝም። መጀመሪያ እዚህ ላይ ፖስት ሲደረግ የሷ ፒክቸር ማለት ነው። ጉሻ ላይ ገብቼ የተለያዩ ሰዎች ፌስቡክ ላይ ጽፌላቸው ምናምን እምነት ነው፣ እና እዚህ ጋር እናንተ እንደምትወሩት ምናምን አይደለም። ራሳችሁ ፎቶ ለማሳደግ እንደዛ ተጽፎ ታደርጉ ይሆናል። ለዛ ማድረግ ከፈለግንም አኮ ቶታቆቶት ከፌስቡክ ከዩቱብ ላይ እየመጣን እየለጠፍን ፎቶችን ማሳደግ እንችላለን። እና ለሱ አትጨነቁ። እኔ ፎቶ ችግር አለኝ፣ የምፈልገውን ነገር ፖስት አድርጋለሁ፣ ደስ ያለኝም ማለት ነው።

እንደዛ ነው ለሆነ ስንቆምላችንም ማለት ነው። ነገ የማታራ እንደሆነ አታውቁምና። እሺ አንዲት ልጅ ምን እንዳለች ታውቃላችሁ? ምንድን ነው ያለችው? እግዚአብሔር አው እግዚአብሔር ትዳርን ይወዳል። ው ግን ትዳር እኔ እኔን ከሚወድ በላይ ትዳርን አይወድም። እኔ እንድገደል አይፈልግም እግዚአብሔር ባሌን ባሌ አካሌ ነው አክብሬ ወድጀው እንድታዘዝለት ምናምን ነው እንጂ አግብቶኝ እንዲገለኝ እንትን እንዲለኝ አይደለም። እግዚአብሔር በጣም ነው የሚሰስተንኛል። ኦኬ፣ ካወቃችሁ ማለት ነው። እግዚአብሔር ትዳርን ይወዳል፣ ፍቺን ይጠላል። ፍቺን ከሚጠላ በላይ ደግሞ እኔን ይወደኛላ። ሶ እኔ መኖር አለብኝ ማዮ ከማይሆንም ማለት አይሆንም። እና እየተቀጠቀጥኩኝ ግደላይ ላይ ለዛ ሰው ም እኮ ሀጢያት ነው የሚሆነው። ገባችሁ? እና እንደዚ አታስቡ። ለሁሉም ማለት ነው ስኖት ፌር መልካም ነገር እናስብ። እኔ አንዱ አለም እንዲሞት አንዱ አለም እንዲታሰር ምን ምናምን ምናምን አያርጉኝም። እኔም አንዱ አለምን ከሚወዱ ሰዎች መካከል አንዷ ነኝ፣ አድናቂው ነኝ። በጣም ጥሩ ድምፅ ያለው ምናምን ምናምን ምናምን ነገር ነው ይመስል ለመናገር ነኝ። ብዙ ሙዚቃ አዳማጭ አይደለሁም፣ ግን ኖርማሊ ሳዳምጥ ይመቸኛል እና እንደዛ ነው እና ትቀባጥ ነኝ ማለት ነው በስሬ ይፈጣ ሁማት የሰኔ ዋይ የሆኔ ማግኘት ረት ስወባ ጀድብሎች አጀርታኔ

ያወጣው ሜት እናቴን ታዲያ ማለት አጫሉ በሁሉ ነገር ምሳሌ ነው መሆን ያለበት ለሁላችንም፣ ማለት ነው ለሁላችሁም። ኦኬ ከልጅነቱ ጀምሮ እስከሚሞትበት ቀን ድረስ አብሮ ነበሩ፣ ከሚስቱ ጋር ከሚስቱ ጋር። እስካሁን ሚስቱ በሷዘን በሷዘን ነው ያለችውና ሶ እናንተ ምሳሌያችን አጫሉ ነው ብላችሁ ካሰባችሁ እንደ አጫሉ ምንዋ ለትዳራ ትዳራችሁን አክብሩ ሚስታችሁን አክብሩ እንጂ በማውራት ምናምን አይደለም። ማውራትማ ማንም ሰው ማውራት ይችላል፣ ግን ተግባር ይጠይቃል። እውነት ማርያምን እኔ እውነት ለመናገር አንዱ ዓለምን እንደዚህ አልጠበኩኝም። ምክንያቱም ጋይዝ የእውነት አንዱ ዓለም ሲያወራ አወራሩ ምናምን በቃ ፍቅር የሆነ ሰው ነው የሚመስለው። ማርያምን እኔ አንዳንድ ትሬዎቹ ምናምን እንደዚህ ሴፉ ላይ እራሱ ቀርቦ ምናምን አይታችሁታላ በቃ የሆነ ፍቅር የሆነ ልጅ ነው አወራሩ ማለት ነው እና እንደዚህ አይነት ሰው ነው ብዬ አልጠበቅኩም። ኖርማሊ ያድርጎም ላይሆን ይችላል፣ እንደዛ ምንም የምናውቁ ነገር የለም። አይ አደርግም ሲጀመር አይገላትም መግደል እንኳን እንደዛ ብዬ አላስብም። ግን እግዚአብሔር ነው የሚያውቀው። ማርያምን እግዚአብሔር ነው የሚያውቀው እና አትፍረዱ። እኔ እውነቱን ለመናገር ማርያምን እንዶ እኔ አንዱ አለም በቃ ቢፈታ ምናምን እላለሁ። ምክንያቱም እኔ አላውቅም፣ እሱ ይግደላት ምንም፣ መድኃኔዓለም እኔ ምንም የምናውቀው ነገር የለም። እዚህ ሚዲያ ላይ ያለ ነው። ግን በልጅቷ መሞት በጣም አዝነናል። በጣም እኔ በበኩሌ ለሶስት ቀን ምናምን ማርያምን በጣም ተስፋ መቁረጥ ውስጥ ነበርኩኝ። ምክንያቱም እኛስ ነገ ምንድን ነው? ምክንያቱም አይታችሁታል እንግዲህ። እቺ ልጅ ደስተኛ ናት ምናምን ምናምን የነበረች ልጅ ናት፣ እዚህ ላይ የምታሳዩት እኛ ለእኛ ምናየው ና አችት ጅሬኝስ እንጅራታን ገራገሩ ማቀበ ና ይህንን ስናይ ሁላችንም በጊዜው ደንግጠናል። ማርያምን በጣም ነው የደነገጥኩት እኔ በበኩሌ ማርያምን በጣም በጣም ነው ልቤ ያዘ ነው ሰው ብዙ ብዙ ነገር ብንናገርም አይፈረድብንም። አትፍረዱብንም ልላችሁ ፈልጌ ነው። እና ሰላማችሁ ይብዛልኝ። እግዚአብሔር አምላክ ነፍሷን በጸደ ገነት ያኖርላት። ነፍሷን በአጸደ ገነት ያኖርልን። እና እንደዛ ነው ፈጣሪ እውነቱን ያውጣ።